የትምህርት ዘርፉ የሀገሪቱን የፖለቲካ የኢኮኖሚና የማህበራዊ እድገት መሰረት በመሆኑ ዩኒቨርስቲዎች በአካዳሚክ የተሰጣቸውን ተልዕኮ በሚገባ በመወጣትና የመማር ማስተማሩን ውጤታማነት በማሻሻል ተጨባጭ ለውጥ ሊያመጡ ይገባል። የትምህርት ጥራትን ለማስጠበቅ የከፍተኛ ትምህርት ተቋማቱ የእውቀትና የምርምር ማዕከል በመሆን ለማህበረሰቡ አቅጣጫ የሚሰጡ እውቀቶች የሚፈልቁባቸው ተቋማት ሊሆኑ ይገባል። ለትምህርት ጥራት መረጋገጥ በርካታ ተዋናዮች ቢኖሩም መምህራንና የትምህርት ቤት አመራሮች ግን ትልቁን ድርሻ ይወስዳሉ። ፍታዊ አካታችና ጥራቱ የተረጋገጠ መልካም አስተዳደር ላይ የተገነባ ትምህርትና ስልጠና በመስጠት በቴክኖሎጂ የተደገፈ ትምህርት ለዜጎች ማቅረብና ዘርፈ ብዙ ጥናትና ምርምርን በማካሄድ ቴክኖሎጂን ማሸጋገርና ለማህበረሰቡ አገልግሎት ተደራሽ ማድረግም ያስፈልጋል። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት፣ ቴክኖሎጂና ጉዳዮች ቋሚ ኮሚቴ በሶማሌ ክልላዊ መንግስት በቀብሪ ደሃርና በጅጅጋ ዩኒቨርሲቲ ተገኝቶ የመስክ ምልከታ አድርጓል። ቋሚ ኮሚቴው ከመማር ማስተማር ሂደቱ በተጨማሪ ዩኒቨርሲቲዎች ለተማሪዎች የሚሰጡት አገልግሎት ተዘዋውሮ ተመልክቷል። ቋሚ ኮሚቴው የጥናትና ምርምር፣ የማህበረሰብ ጉድኝት ስራዎችን እንዲሁም ተማሪዎች የመውጫ ፈተና ዝግጅትን አስመልክቶ ዩኒቨርስቲዎቹ እያደረጉ ያሉትን ቅድመ ዝግጅት በሚመለከት ከዩኒቨርስቲዎቹ ስራ ኃላፊዎች ጋር ተወያይቷል። ቋሚ ኮሚቴው የጥናትና ምርምር፣ የማህበረሰብ ጉድኝት ስራዎችን እንዲሁም የተማሪዎች የመውጫ ፈተና ዝግጅትን አስመልክቶ ዩኒቨርስቲዎቹ እያደረጉ ያሉትን ቅድመ ዝግጅት በሚመለከት ከዩኒቨርስቲዎቹ ስራ ኃላፊዎች ጋር ተወያይቷል። እኛም ቋሚ ኮሚቴው በጅጅጋ ዩኒቨርሲቲ በነበረው ቆይታ የትምህርት ጥራትን ከማስጠበቅም ሆነ ዩኒቨርሲቲ የሞጫ ፈተናን አስመልክቶ እያደረገ ያለውን ቅድመ ዝግጅት እንዴት ተመለከቱት? ስንል የቋሚ ኮሚቴውን ምክትል ሰብሳቢ የተከበሩ ዶክተር ቤቴሌም ላቅጎን ጠይቀናቸዋል። መማር ማስተማር ላይ፣ የማህበረሰብ አገልግሎት አሰጣጥ ላይ ወይም ማህበረሰብ ጉድኝት የምንለው ላይ፣ እንዲሁም ደግሞ ጥናትና ምርምር ዩኒቨርስቲዎች ምን ይመስላሉ የሚለውን የመስክ ምልከታ እያደረግን የምንገኘው ጂጂጋ ዩኒቨርሲቲ ዛሬ የማጠቃለያ ወይም ኤግዚት ሰጠንበት ሁኔታ ነው ያለው እንደ አገልግሎት እየተሰጣቸው የመዝናኛ አገልግሎት አእምሯቸውን ሪላክስ የሚያደርጉበት ሁኔታ ሁሉ ያለበትን የተማሪዎች አገልግሎት ያየንበት ሁኔታ ነው ያለው። በዛውም አዝ ዌላስ ደግሞ ተማሪዎች ላይ በክላስሩም ውስጥ እየተሰጠ የሚገኘውን አንዳንድ አገልግሎቶችንም የተመለከትንበት፣ የካፌ ሰርቪሳቸውን ያየንበት ብዙ ነገሮችን የተመለከትንበት ሁኔታ ነው ያለው። ከመምህራኖች ጋርም እንደዚሁ የነበረን ቆይታ መልካም ነበር። መምህራኖችም ያነሷቸው የተለያዩ በርካታ ጥያቄዎችም ነበሩ። እሱም በሂደት የሚመለስና በሂደት የሚታይ መሆኑን ሰፋ ባለ ውይይት ያካሄድንበት ሁኔታ ነበረ። ትምህርት ሚኒስቴር ባወጣውም መመሪያ መሰረት የመምህራኖችን ልማት ላይ እየተሰራ ያለ ስራ አለና ዩኒቨርስቲዎች መምህራኖቻቸውንም ጭምር ማብቃት እንዳለባቸው ያንን ተከትሎ መምህራኖቹ ዜሮ ዲግሪ ማድረግ ስላለብን ዩኒቨርስቲዎቻችን ላይ ማስተርስና ከዛ በላይ ሌቭል ያላቸው መምህራኖች ስለሆኑ ዩኒቨርስቲዎች ላይ መቀጠል የሚኖርባቸው እነሱን ለማልማት ማብቃት፣ የተለያዩ ኢኒሽቲቭዎችን በመውሰድ ስልጠናዎችን በማዘጋጀት እንዲሁም ማሻሻያ እንዲያደርጉ በትምህርት ሂደቱ ላይ ተመለከት ነው እና የሰጠንበት ማቅጣጫ ነበረ። ኤግዚት ኤግዛም ላይ ተማሪዎችን በተለየ መልኩ ለፈተናው ዝግጁ እንዲያደርጉ ማድረግ እንዲሁም ደግሞ መምህራኖችንም ለጋት ፈተና እንዲዘጋጁ እሱንም ጭምር ዩኒቨርስቲዎቻችን መስራት እንዳለባቸው የተነጋገርንበት ሁኔታ ነው ያለው። ዩኒቨርስቲ ውስጥ በነበረን ቆይታ ተማሪዎች ተግባር ላይ የተመሰረተ ትምህርት እንዲኖርም ጭምር አስፈላጊ ስለሆነ የተጓደሉ የላቦራቶሪ ማቴሪያሎች ስላሉ የሚሟልበትን ሁኔታ ዩኒቨርሲቲዎች ስለዛ ዝግጁ መሆን እንዳለባቸውም ጭምር ነው ምልከታችን ያየ ነው። ሌላው የዩኒቨርሲቲው የማስተማሪያ መማሪያ ሆስፒታሉ እጅግ በጣም ንጹሕ ጽዱና ምቹ ሆኖ ከክልሉ ጋር በመተባበርና በመተጋገዝ የተሰራው ስራ እጅግ በጣም የሚያስደስት ነገርና ሆስፒታል ሜዲካል ቱሪዝምን ኢኒሼት ያደረገ ሜዲካል ቱሪዝምን ፕሮሞት ያደረገና ትልቅ ስራ እንደተሰራ በመስክ ምልከታችን ያየነው ሁኔታ ነው። በሌላ በኩልም ቋሚ ኮሚቴው በቀብሪ ደሃር ዩኒቨርስቲ ያካሄደው የመስክ ምልከታ ነበረ። እሱ ላይም በርካታ የተሰሩ ስራዎችን አይተዋል። ለዋናነት ማንሳት የሚፈለገው ዩኒቨርስቲዎች አንድ ሀይ ስኩልን ወስደው እዛ ላይ ያሉ ተማሪዎችን በመደገፍ በማስተማር ለፈተና ዝግጁ በማድረግ ስራ እየሰሩ እንደሆነ የተመለከትንበት ነው። ኢንቫይሮንመንቱ ምንም ሞቃታማና ሀርድሺፕ ቢሆንም ግን ለተማሪዎቹ በተፈጠረላቸው ምቹ ኢንቫይሮንመንት በቀብሪዳ ዩኒቨርስቲ ያሉ ተማሪዎቻችን በጣም ደስተኛ ሆነው እየተማሩ እንደሆነ ነው የተመለከትነው። ትምህርት ሁላችንም የሚመለከት ነው። የጋራ ያልተሰራ የቤት ስራችን አለ። እሱንም ጭምር ወደፊት የተሻለ ትውልድ ለመፍጠር ሁላችንም ትምህርትን የሚመለከተው ትምህርት ዘርፍን የሚመራው አካል ብቻ ሳይሆን ሁሉም ይገባኛልን ስሜት ተሰምቶት ትምህርት ላይ የጋራ ስራ መስራትና ተማሪዎቻችንን መደገፍ ማብቃት ይኖርብናል የዩኒቨርስቲው ፕሬዚዳንት ዶክተር በሽር አብዱላሂ በበኩላቸው የትምህርት ጥራት እንዲሻሻል መምህራኖችን የማብቃትም ሆነ ተመራቂ ተማሪዎች የሞጫ ፈተናቸውን በጥሩ ውጤት እንዲያልፉ እየተሰራ መሆኑን ነው የገለጹት እጅጋ ዩኒቨርሲቲ ከተመሰረተ ጊዜ ጀምሮ እነዚህ የተለያዩ የተማሪዎችን አገልግሎትም ጭምር የሚያስፈልጋቸውን ግባቶችን በየጊዜው እያስተካከለ ይገኛል በዚሁ መሰረት በይታቸው ጊዜ የሰጡት መጨረሻ ላይ አስተያየቶች አንዳንድ መስተካከል ያለባቸው ጉዳዮች ሌሎቹ ደግሞ በጥሩ ሁኔታና በጥሩ እይታ ያለፉበት አሉ። ነገር ግን እኛ እንደ እጅጋ ዩኒቨርሲቲ ተቋም ይሄን የመሰለ ከፍተኛ የቋሚ ኮሚቴ ተቋሙን መጥቶ ማየቱና ያለበትን የመማር ማስተማሩና የምርምሩን አጠቃላይ የከፍተኛ ትምህርት ተቋማት ሂደቱን በተመለከተ ማየታቸው በጣም ደስ ብሎናል። ለወደፊትም በሰጡት አስተያየት ለእኛ ትልቅ ኢነርጂ ይሰጥናል። ለመምህራን እያደረገኝ ያለው ድጋፍ ጥሩ ነው። አንደኛ መምህራኖቹ ከኑሮ ውድነት አንጻር ያው ቤቶች እየገነባ መሆኑ፣ ሌሎቹም አካባቢውን በተመለከተ መምህራኖቹ የጠየቁት በየጊዜው ጥያቄያቸውን በመውሰድ ከሲቪል ሰርቪስ ጋር እየተነጋገሩ መሆኑን፣ በተለይ የበረሃ አበል ጉዳይ በየጊዜው የሚነሳ ጉዳይ በመሆኑ ይህንን ጉዳይ እልባት እንዲያገኝ በተደጋጋሚ ለተቃዋሚ ኮሚቴም ነግረናል። ካሁን በፊትም ሪፖርት አድርገን ከትምህርት ሚኒስትር ተነጋግረን ቆይተናል። በሂደት ያለ ጉዳይ መሆኑን ነው። ሌላው መምህራን ልማትን በተመለከተ በተለይ ፈረስ ድግሮችን የማስተማር እድሎችን የማመቻቸት ስራ ላይ እየሰራ ነው። ነገር ግን አሁን በቅርብ ጊዜ የመጣው ሪፎርም አንድ የጋት ፈተና ማምጣቱ። ተማሪ መምህራኖቹ ወደ ማስትርና ወደ ከፍተኛ የትምህርት ስልጠናዎች እንዳይሄዱ ትንሽ ማነቆ ሆኗል። ነገር ግን ይህንን ጉዳይ ለወደፊት ከትምህርት ሚኒስትር በመነጋገር መፍታት የሚደረግበት ሁኔታዎችን ከትምህርት ሚኒስትር እናነጋግረዋለን። የመውጫ ፈተና ያው አንዱ የትምህርት ጥራትን ከመሳካት አኳያ አንድ እየተተገበረ ያለ ሪፎርም ነው። ተማሮቻችን በትምህርት ጊዜያቸው እውቀታቸው ምን ያህል እንደቀሰሙ ለመለካት ትምህርት ሚኒስቴር የሚጠቀመው አንዱ መውጫ ፈተና አመቱ መጨረሻ ላይ መስጠት መሆኑን ያው ባለፉ ሁለት አመታት ይታወቃል። ድጅጋ ዩኒቨርሲቲ እኛ ከአመቱ መጀመሪያ አካባቢ ጊዜ ጀምረው የስራ ቅንጅት በማካሄድ አጠቃላይ የመማር ማስተማር ሂደቱን ክትትልና ድጋፍ በመስጠት ተማሪዎቻችን አመቱ መጨረሻ ላይ ጥሩ ውጤት እንዲያስመዘግቡ ከፍተኛ ጥረት እያደረገን ነው። በዚህ አመቱም በዛው ልክ ሰኔ አካባቢ ጥሩ ውጤት እንዲያመጡ ትልቅ ተስፋ አለን። ዩኒቨርስቲዎች ተማሪዎችን ከኢንዱስትሪዎችና ከምርምር ተቋማት ጋር በማስተሳሰር ተማሪዎች የተግባር ልምምድ እንዲያደርጉ ከማድረግም ባሻገር በጥናትና ምርምር ዘርፉ ያሉ የስራ ሂደቶችን በዲጂታል ቴክኖሎጂ በማዘመን የትምህርት ጥራትን ለማስጠበቅ ዩኒቨርስቲዎች የመምህራንን አቅም የመገንባት ስራዎች ላይም ሊሰሩ እንደሚገባ ቋሚ ኮሚቴው አስገንዘብ